እኮ አልኩሽ፣ እልም በይ፣ እልም በይ አዚ ትግነት እኔ ምን አገባችሁ?

ይኸው፣ ውሰጁ ይኸው፣ ሌላ በይ

ጂጂ ስልጣን ስነጥቃት ሀያ ሰባት ዓመት ይበቃሻል ብዬ ወደ አንች መጣሽ። ስልጣን ልትቀበል ጥሩ ሰው ነው።

አሌክስ ድረስ። ኦ አሌክስ ምን ያደርግ? አሌክስ ወርዶበት እዚህ ጋር የኔ አባት ምን ያደርግ? እሱ አሁን እየመራች ነው ያው። እዚህ ካሸነፈችን ካሸነፈችኝ በቃ ተቀጣው። ቴንኪው እረ እሽ በታብታብ እንኳን አይታወቅም። እግዚአብሔር ለእኔ ካለው የሻገተ እንጀራ ለኔ ካለው እዛ ሻጉቶ ይቆያል። አሁን ማን እንደሚመጣ ማንም አያቅም። ማን እንደሚመጣ የእኔ ንግስቶች የእኔ ኪዊኖች ሊመጡ ይችላሉ። ማን እንደሚመጣ አይታወቅም።

ማለት ምንድን ነው ቱ ሚኒት ኦ አንድ ሚሊዮን በስመ አብ ትላያላችሁ እግዚአብሔርን?